የዘንድሮ ሌቦች እኮ በጣም ነው አይን ያወጡት አልተቻሉም ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁልኝ ሰላማችሁ ብዘት ይበልልኝ ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ውዶች ዬ ማለት ነው ዛሬ ሀይሚን አይታችኋታል በአዲስ መልክ ፏ ብልጭ ብላ መታለች ነገር ግን ያው መንገድ ላይ ነች መንገድ ላይ ነች ስላችሁ ደግሞ ከቡታጅራ ወደ አዲስ አበባ እየሄደች አይደለም ማለት ያው በውስጧ በጣም ሀሳብ ላይ ነች ትናንትና ማታ ስቶሪ ላይ አይታችሁ ከሆነ ስትለቃችሁ የነበሩ ነገሮች ማለት ነው። እንግዲህ ያው የወደፊት ፕላኗን እያዘጋጀች ነው ሀይሚዬ። እንደዛ ነው እኔ የተረዳሁት እና ትናንትና በሰራሁት ቪዲዮ ደግሞ ስታወሪ ሚዛናዊ የሆነ ሻውሪ የሚል ኮሜንት ደርሶኛል። እና እንደ ጉድ እኮ ነው አሁን የኔ ወሬ ማለት ነው። መቼ ነው ተጋዶ የሚያውቀው? ውዶችዬ፣ እስኪ እናንተ መስክሩ። ይሄን ወደ ኋላ እመለስበታለሁ። አሁን ግን ትናንትና በተለቀቀው ቪዲዮ ትንሽ ለማለት ነው እና የኔ ውድ ቤተሰቦች ሰዎች፣ ኮሜንት ላይ እኔ ያላወቅኩትን ስለምታሳውቁኝ አመሰግናለሁ። እና ትናንትና እንዳጋጣሚ ጧት ላይ ነበረ ስራ እየሰራው የብሩኬ የሚጨፍረውን ቪዲዮ አየውና ያን ያክል ቼክም አላደረግኩም። ኮሜንቱ ይዘጋ ይዘጋ ማለት ነው ቪዲዮን ብቻ ነው ያየሁትና በጣም ጥያቄ ፈጥሮብኝ ነበረ። የሀብ ዩቲዩብ አለ የብርኬ ዩቲዩብ አለ እና እንዴት በሌላ በኩል ይህ ቪዲዮ ሊመጣ ቻለ? ብዬ ለራሴ ዝም ብዬ ሳምሰለስል ነበረ ማለት ነው። ነገር ግን ኮሜንት ላይ እህቴ እኮ የተሰረቀ ቪዲዮ ነው አልሰማሽም ወይ? ወንድሙ ላይቭ ገብቶ በራሴ ለቀዋለሁ ብሏል፣ እና ይሄ የተሰረቀ ቪዲዮ ነው ስትይኝ በጣም ነው የተገረምኩት። እውነትም የተሰረቀ ቪዲዮ የሰርግ ፕሮግራም ያህል ነገር በብሩኬ ቤት ያለመለቀቁ በጣም ነው የሚገርመው። ና ግን በሌላ ቦታ ያለቀቃችሁ ሰዎች በጣም ነው የምትገርሙት። ማርያምን በጣም ነው የሚያስጠላ ማለት ነው። ምክንያቱም ይሄ ልጅ በራሱ ቻናል ነው ለቀው ያለው ያለ አሁን በቃ ሰው ትኩረቱ ያን ያክል አይሆንም። እንደገና በሀብ ማለት በራሱ በመሌ ከተለቀቀ ይሄ ቪዲዮ፣ ምክንያቱም መጀመሪያ ይተውታላ ስለዚህ ያን ያክል ሰው ትኩረት ሰጥቶ አያየውም። ና በጣም ነው ያጠፋችሁት ይህን ቪዲዮ መፖሰታችሁ እነሱ ሳይፈቅዱ ያለ እነሱ ፍቃድ ማለት ነው፣ ቤት ሰርቀው ቀርጸውት ነው። ግን ውዶችዬ እና የትናንቱ ሲገርመኝ፣ ዛሬ ደግሞ በሌላ ቦታ በአዲስ ቻናል ተለቋል። ያ ቪዲዮ ትንሽ ለየት ይላል አቀራረጹ ምናምን፣ በሌላ ቦታም ተለቋል ማለት ነው። እና ግን እንደዚህ አይነት ነገሮች በጣም ነው የሚደብሩት። ብዙ ጊዜ ቻናል ሲከፈት የዛን ሰው ቻናል ስም ወስደው የዛን ቪዲዮ ስም የዛን ቪዲዮ እንዳለ ወስደው ይጭኑትእና ለራሳቸው እንዲያድግ ያደርጋሉ። ግን ይሄ ጥሩ አይደለም። በእውነት በጣም ነው የሚያስጠላ የሚያስጠላ ስርቆት ነው፣ ይሄ ማለት ከስርቆት አይተናነስም። እና ለማንኛውም እንግዲህ ያው ሙሉውን በእነሱ ቤት ነው የሚለቀቀው ብዬ አስባለሁ። እየቆራረጡ ነው እየለቀቁት ያለ እና ወዶቼ ማለት ነው ማታ ሀይሚ ስቶሪ ላይ እየገባው ያየዋት ነበር እና ሙዚቃዎቹ ስትአስተላልፋቸው የነበሩ መልእክቶች ማለት ነው። በቃ የሆነ ነገር እንዳሰበች ተረዳውት። እኔ ለራሴ ተዘጋጅቻለሁ እናንተም ተዘጋጁ ለማለት ያክል ነው እና ዝም እንደማትል ስለምናውቅ ማለት ነው ያው ብዙ ሰው ደግሞ ልክ የሆነ በብሩኬ የተደበረች አይነት ነገር አድርጎ ስለውታል። ይህ የተወሰነ የተወሰነ ቦታ ስላየው ነው እና ይሄ ከብሩኬ ጋር የሚያገናኘው ነገር የለም። በቃ ስራ ልጀምር ስለሆነ እንደዚህ የሆነ እንትን ልብ የሚነኩ መልዕክትን ማስቀመጥ ነበረባት፣ አስቀምጣለች። እንደዛ ነው የተረዳዋት ሀይሚዬ ማለት ነው። እና ትናንትና በሰራሁት ቪዲዮ ደግሞ ቅድም እንደጠቀስኩላቸው ማለት ያው ሚዛናዊ የሆነ ሻውሪ ስታወሪ ወንድሞቹ ነው ፕራንክ ያደረጉት ሀይሚ ምን አደረገች የሚል ነገር ነው እና እንዴ እኔ እኮ ለእንደነዚህ አይነት ሰዎች እኮ ነው እናንተ ሚዛናዊ ሆኑ እምላችሁን። የመጀመሪያ ላይ ማለት ነው፣ ገና ብሩኬ ቪዲዮ ሲለቅ ማለት ወንድሞቹ ጋር ቪዲዮ የለቀቁት ላይ ሰርቻለሁ አይደለ፣ ሀይሚ ምን አደረገች ወንድሞች አይደል እንዴ ፕራንክ ያደረጉ። ሀይሚ ምን አደረገች ብያ አልተናገርኩም? ወደች ተናግሬያለሁ እኮ እመቤቴን፣ ገብታችሁ ስሙት። ተናግሬያለሁ ቪዲዮ ላይ ማለት ነው። ምንም ከዚህ ጋር ሚዛናዊ ይሁን ሚዛናዊ አትሁን የሚያስብል ነገር የለም። ሲጀመር እኔ ሀይሚ እና ብሩኬ እነጣጥዬ የማይሰውም አይደለሁም ለሀይሚም ለብሩኬ የማዳላ ሰው አይደለሁም። ለሁላቸውም አንድ አይነት አቋም ያለኝ ሰው ነኝ። ቪዲዮ ከሰራው በኋላ ማታ የተመለስኩት በጣም በቃ ብሩኬን እየወረዱበት ስላየው ምንም ሳያዳምጡ ቪዲዮ ጨርሰው ሳየው ነበረ ሲሰድቡት፣ የነበረ ለዛ አንዳንድ ነገር የተሰማኝን ለመናገር ነው የመጣሁት እንጂ ሀይሚ እንኳን ገና ፕራንክ ስታደርግ እኮ ማለት ነው ገና ቪዲዮ ስትለቅ እባካችሁ እንዳሰድቧት፣ ተው፣ እስከ መጨረሻው እንታገስ እያልኩ የምናገር ሰው ነኝ ማለት። መታችሁ ማታውቆ ከሆነ ምንም ሌላ ነገር መናገርም አይጠበቅባችሁም ከዚህ ጋር ሁላቸውንም ብሩኪንም ስትሰድቡ ሀይሚንም ስትሰድቡ ተዉ። መስጠት ያለባችሁን ምክር በአግባቡ ስጧቸው፣ ማለት ስድብ ምናምን ሳጨምሩ ብዬ እናገራለሁ ብዙ ጊዜ።